ዶክተር ናታን ወንድወሰን እባላለሁ። በጥቁር አንበሳ ስፔሻላይዝድ ሆስፒታል የአጥንት ቀዶ ሕክምና ስፔሻሊስት ነኝ። ህጻናት በተለያየ ምክንያት ሊያነክሱ ይችላሉ። ወላጆች ህጻናት ሲያነክሱ ሲያዩ ብዙውን ጊዜ ሊያስቡ የሚችሉት ወይ ደክሞት ነው ወይ ሲጫወት የሆነ ነገር ግጦት ወይም የሆነ ነገር መጥቶት ሊሆን ይችላል ብለው ነው። አንዳንዴ ግን ማነከስ ስር የሰደደ ህመም ምልክት ሊሆን ይችላል ወይም ደግሞ እጅግ አጣዳፊ በሽታዎች የሚያሳዩት ምልክት ሊሆን ይችላል። ይሄ ማለት ሁሌም የሚያነክስ ህፃን ልጅ መጥፎ ነገር ያለው ብቻ ማለት ላይሆን ይችላል። ብዙውን ጊዜ መንስኤዎቹ የተለያዩ አይነት ናቸው። ከቀላል ጉዳት አንስቶ ለምሳሌ ኳስ ሲጫወቱ ከመጋጨት፣ ከመጋጋጥ፣ ከመገፈታተር ከመውደቅ የተነሱ ሊሆን ይችላል። ይሄን ጊዜ ብዙውን ጊዜ ጉዳቱ የሚሆነው ጡንቻ ላይ ወይም ደግሞ ጅማቶች ላይ አጥንት ላይ መቀጥቀጥ ሊሆን ይችላል። አንዳንዴ ደግሞ አብሶ መገጣጠሚያ አካባቢ ከሆነ የመገጣጠሚያ ኢንፌክሽን፣ የአጥንት ኢንፌክሽን ሊሆን ይችላል። ብዙውን ጊዜ አብሮ ተያይዞ ትኩሳት፣ መራመድ እምቢ ማለት ከማነከስም አልፈው ይሄ ሊሆን ይችላል። አንዳንዴ ደግሞ የመገጣጠሚያ ቁጣ ሊሆን ይችላል ጊዜያዊ፣ እና በዛ ምክንያት ግን ህፃናቱ ወይ አልረግጥም ይላሉ ወይንም ደግሞ ያነክሳሉ። አንዳንዴ ደግሞ በተፈጥሮ ከልጅነታቸው ጀምሮ ወይንም ደግሞ በእድገታቸው ጊዜ የሚመጣ የተለያዩ አካሎቻቸው ለምሳሌ የዳሌያቸው በአግባቡ አለማደግ መውለቅ ሊኖራቸው ይችላል። ተፈጥሮ ያየሁ እና እንደዚህ አይነት ጊዜ ህጻናት ሊያነክሱ ይችላሉ። የዳሌ አጥንታቸው ጭንቅላት ባልታወቀ ምክንያት ሊበሰብስ ይችላል፣ ግን የምናየው ነገር ማንከስ ብቻ ሊሆን ይችላል። አንዳንዴ ደግሞ ከዚህም ስር ሲሰድ የተለያዩ የአጥንት እጢዎች ወይንም ደግሞ የአጥንት ካንሰር መገለጫው የማንከስ ብቻ ሊሆን ይችላል። ከዛ በኋላ እያነከሱ ይቆዩና ከተወሰነ ጊዜ በኋላ የአካባቢ ማበጥ፣ የማታ ማታ ህመም፣ አብሮ ደግሞ በተያያዥነት ክብደት መቀነስ፣ ማታ ማታ ህመም በጣም መብዛት፣ ላብ፣ የምግብ ፍላጎት መቀነስ፣ የመሳሰሉት ነገሮች በተያያዥነት ሊኖሩ ይችላሉ። ስለዚህ አንድ ህፃን ልጅ ስላነከሰ ቀላል ነገር ነው ብቻ ብሎ ወላጅ ሊተወው አይገባም። ህክምናው እንደየ ምክንያቱ ይለያያል። ስለዚህ ወላጅ ሊያደርገው የሚገባው ነገር በድንገት የሚፈጠር ማንከስ ልጆቻቸው ላይ ሲመለከቱ ወዲያውኑ ወደ ህክምና ተቋም ሊወስዷቸው ይገባል። ህክምና ተቋም ላይ አካላዊ ምርመራ ይደረግላቸዋል፣ ቃለመጠይቅ ይደረግላቸዋል። ከዛ በኋላ የሚያስፈልጉ ምርመራዎች፣ የላብራቶሪ ምርመራዎች ወይንም ደግሞ ኤክስሬይ አልትራሳውንድ የሚያስፈልገው አይነት ምርመራ ይከናወንላቸዋል። ከዚህ ይሄ ከተደረግላቸው በኋላ የሚያነክሱበት ምክንያት ይታወቅና ለዛ አስፈላጊ የሆነ ህክምና ይሰጣቸዋል። ወላጆች እንደ አይነት ነገሮችን በሚመለከቱበት ጊዜ በፍጥነት ወደ ህክምና ተቋም በመውሰድ ያላቸው ልጆቻቸው ያላቸው ነገር ምን እንደሆነ በትክክል በሙሉ ምርመራ እንዲታወቅ አሳስባለሁ።